ሰላም ሰላም። ያው ዮሄ ሜና ንተሳነ በጎ አድራጎት ማህበር እንግዲህ ወንድማችን ጋር ሄደናል። አንዳንድ ነገር እንግዲህ እሱ የሚለንን አዳምጠን እንመለሳለን። በያላችሁበት ሰላምና ጤናችሁ ይብዛልኝ። በእኔ የደረሰው ክፉ ነገር አይደረስባችሁ። ያው እኔ ከዚህ በፊት እንደ ማንኛውም ሰው ጥሩ ደረጃ የነበረኝ ቤተሰብ ያስተዳደርኩ እንደነበር ደግሞ ጥሩ ስራ ባለሙያ እንደነበረኝ ማንም ሰው ያውቃል ሙያ ነበረኝ። የማንንም የሰው እጅም አላይ ነበር አልሐምዱላ። አሁን ግን ያው ከተያዝኩ አንድ ሶስት ዓመት ሆኖኛል። በዚህ በካንሰር ህመም ምክንያት የተሰቃየ ሆኜ ያለሁት እና ደግሞ ቤትም ነበረኝ ቤትም ፈርሶብኛል። እና አሁን ያለሁት በክራይ ቤት ነው። ምንም ያው አቅምም የለኝም እና ደግሞ ይሄ በሽታ አሁን ለስድስተኛ ጊዜ ነው የተመላለሰብኝ ማለት ነው። ለስድስተኛ ጊዜ ሲመላለስ አምስቴ ሰርጀሪ ተደርጎ በአካባቢ ማህበረሰብ እና በጓደኞቼ በመዋጮው እስካሁን ታክሜ ነበር። አሁን ግን ከነሱም በላይ ከኔም በላይ ከአቅማችን በላይ ስለሆነ የከፋ ደረጃ ላይ ስላለሁ ሕክምናው ደግሞ አፋጣኝ በግል መታከም ስላለብኝ ያው ሐኪሞቹ ከፍ ያለ ብር ጠይቆኛል። ከሁለት መቶ ሺህ ብር በላይ ጠየቁኝ እና ደግሞ ሁለት መቶ ሺህ ብር ብቻ አይደለም፣ ከዛም በላይ የጨረርም ሕክምና ስለሚያስፈልገው ያው አቅም የለኝም። አቅሜ እንደምታዩት ነው። በክራይ ቤት ነው ያለሁት። የሁለት ልጆች አባት ነኝ እየተየን ያለሁት እና ባካችሁ ያው ባላችሁ አቅም ወደኋላ እንደማትሉብኝ ተስፋ አደርጋለሁ። ከአላህ በኋላ እና ለአላህ ብላችሁ ይሄን አይታችሁ እንደማታልፉኝ ተስፋ አደርጋለሁ። ለአላህ ብላችሁ ለአላህ ብላችሁ ማለት ነው። ለአላህ ብሎ ላደረገ ከአላህ ነው የሚያገኙ። ከእኔ ምንም ማታገኙ፣ እኔ ማላውቃችሁ እናንተ አታውቁት ነው። እኔም እናንተም የሚያቀን አላህ ነው። ስለዚህ ሀይረት ጀዛችን በአህራ ነው አላህ የሚያካክስልን። ለአላህ ብላችሁ የአቅማችሁን አነሰ በዛ ሳትሉ እንድትረዱ ጠይቃችኋለሁ። እና እንደምታዩት ልጅ ይህን ያህል ሆኗል እስካሁን። ያው ካንሰር ነው ካንሰር በሽታ መሆኑ ግልጽ ነው። እና ሙሉ ዶክመንቴሽኑ በእጅ ያሉ ዞር ዞር እና በክትትል ላይ ነው ያለሁት። እና እንደምታዩት ማታ ማታ ምንም እንቅልፍ አይሰጠኝም ማለት ነው። በቃ ከግርግዳ እየዞርኩ ነው የማድረገው። እሳት ነው እንደ እሳት ነው የሚያቃጥለኝ እና እንዲህ አይነት ነገር በማንም አይድረስ፣ በሰው ዘር ሙሉ አይድረስ። የሚለው እንግዲህ ያ ወንድማችን ያለውን ችግር በደንብ ገልጾልናል። አሁን እንደ ዮሄ ሜና ንተሳነ የመጣለት እንትን አለ። ከዛ በኋላ ዮሄ ሜና ምንድን ነው እንትኑ ለመላው እዛ ጋር ላሉ ሰዎች ሁሉም ቪዲዮውን ሼር እያደረገ አስተላልፎ መልካም ሰዎች አሉ። አምሳ ሎሚ ለአንድ ሰው ሸክሙ ለአምሳ ሰው ጌጡ እንደሚባለው ሁሉ ሁላችንም ብንሰበሰብ የዚህን ወጣት ችግር እንቀርፋለን። ልጆች አሉት፣ ቤተሰብ መስርቶ ነው የሚኖረው። እንደነገራችሁ ቤት ነበረው፣ ተከራይቶ አይደለም የሚኖረው የነበረው። ያው በፈረሳ ምክንያት ፈርሶበት፣ አሁን ተከራይቶ ነው እየኖረ ያለው። እጅግ በጣም ብዙ ችግር ነው ያለበት። ስለዚህ እነዚህን ችግሮች ለመቅረፍ ሁላችንም እንረባረብ። ዮሄ ሜና ንተሳነ በጎ አድራጎት ማህበር እንግዲህ ያመጣለትን አዶት እህታችን የግሩፓችን አባል ናት። ይሄ ሰላሳ ሺህ ብር ነው፣ ትሰጥልናለች። ግቢ ግቢ አሉት እዛ አላስጣችሁ ድ ዛሁ ፈላችሁ። በዚህ ደሞ እንድትቀጥሉ አላህ ያድርጋችሁ። ሁሉም የኢትዮጵያ ህዝብ ሁሉ በእናንተ ምክንያት ሁሉ የሚለወጥ አላህ ያድርጋችሁ። የተቸገረ ሁሉ በእናንተ የሚፈረጅ አላህ ያድርገው። እኔም ብቻ ሳይሆን ከኔም ላይ የታመሙ ሰዎች አሉ እነሱንም እንድደርሱላችሁ አላህ ያድርጋችሁ። ያው እናንተም እንደኔ ሰው ናችሁ። ውክልናውን አላህ ይሰጣችሁ። ሙሉ ውክልናውን አላህ ይስጣችሁ። ሙሉ ውክልናውን አላህ ይስጣችሁ። የምትረዱ ሁሉንም የምትረዱ የተቸገረ፣ የታመሙት ሁሉ እንደኔ መታችሁ የምትጠይቋቸው ጠያቂ ላጡት ሁሉ ጠያቂ እንድትሆኗቸው አላህ ያድርጋችሁ። ወላይ በጣም ነው ደስ ያለኝ። በጣም በቃ ኮራሁባችሁ እና እንደዚህ መታችሁ እስከ ለሁበት አፈላልጋችሁ መታችሁ በመጠይቃችሁ ደስ ብሎኛል። እና ለሁሉም ለቤተሰቦቼም፣ ለአካባቢ ማህበረሰቦች ለጓደኞችም፣ ጀዛአኩመላ ሀይር እስካሁን ከጎን የሆነው አነሳ በዛ ሳይሉ ቀለቤ ሁሉ ሲችሉኝ ያሉት አላህ ሀይር በዚህ አጋጣሚ እነሱንም ላመሰግን ወዳሉ እና ደግሞ ጀዛአኩመላ ሀይር፣ ጀዛቸው ከአላህ ያገኙ። እናንተንም ደግሞ ሁሌም የምትረዱ ሁሌም የምትደሰቱ በአፍያችሁም አይምጣባችሁ ምትረዱ ጀግን አላህ ያድርጋችሁ። በእኔ የደረሱ አይድረስባችሁ። ለመናገር የሚከብድ አህል በቀሰቀቀን ነው ይሄ ማለት ከባድ ነው። አንድ ሰው ሶስት አመት ድረስ ቤት ውስጥ መታመን ማለት በጣም ይከብዳል። እና ልጆች አሉ፣ ቤት ኪራይ አለ፣ ቀለብ አለ፣ ብዙ ነገር አለ። ከትልቅ ደረጃ ነው እኔ እስካሁን እዚህ የደረስኩት፣ እንደ ማንኛውም ሰው መርዳት የሚችል ነበር፣ ትላንትና ማለት ነው። አሁን ግን ተይዤ በመቀመጤ ሁሉም ነገር ርቆኛል። የግድ በቃ የሰው እጅ ማየት ሆነብህ። ከሰው እጅ ከማየት አላ ይጠብቃል እና እኔ በቃ አብሽር፣ ችግር የለውም፣ ምንም እንትን አትበል። እንግዲህ አሁን